ሰማይ ምድርን ብቻውን የፈጠረ ማንም ተጋሪ የሌለውን በአምልኮም ላይ እንዳይጋራበት እሱ ብቻ ይመለክ ማለት ነው። የኢስላም ዋና መልክቱ ይሄ ነው። ለዛ ነው ምን ይላል፣ የሰው ልጆቹንም ሆነ ጂኖቹንም አልፈጠርኩም እኔን በብቸኝነት ሊያመልኩኝ እንጂ። ሊመለክ የሚገባው እሱ ብቻ ነው። ይሄው ሰው ልጆቹን እዚች ዓለም ላይ ከነበሩበት ያስገኘው ካባታችን እና ካባታችን አደምና ከእናታችን ሐዋ በሁለቱም አማካኝነት አድርጎ የሰው ልጆችን አባስቶና ወደዚህ ምድር የዘራው የበተነው እስከ እቺ ምድር እስክጠፋም ድረስ የሚመጣው የሰው ልጅ በአጠቃላይ የተፈጠረበት አላማ አንድና አንድ እሱ ማምለክ ነው። ኢላ ሊያዕቡዱን ማለት እኔን በብቸኝነት ሊያመልኩኝ እንጂ ለሌላ አላማ አላመጣኋቸውም በማለት ይናገራል። ለሙሳም አለይሂ ሰላም ወይም በዚህ በአማርኛ ለሙሴ ማለት ነው መልእክትን ሲያስተላልፍ ምንድነው ያላቸው?

ሊመለክ የሚገባው እኔ ብቻ ነኝ ከእኔ ውጭ ማንም አይመለክም ብሎ መልእክትን አስተላልፎላቸዋል ወላ መልእክት አይመለክም ጻድቃን አይመለኩም ሰማዕታትም አይመለኩም ወላ ምስል አይመለክም ሌሎቹም አይመለኩም የሚመለከው አንድ አምላክ ብቻና ብቻም እሱም ለአምልኮ ሀያል ለአምልኮ ተገቢ የሆነ ሊመለክ ብቸኛን ሊመለክ የሚገባው የሆነውን አንድ ሀያሉን አላህን ብቻ ነው ማለት የሰው ልጆች የመጡበት ዓላማ ይሄ ነው ስለዚህ ዓላማችንን በትክክልና ይገባል። ዓላማችን እስልምናን ማጥናት ማለት እስልምናን ማወቅ ማለት እዚህ ዓለም ላይ የመጣንበት ዋናው ግባችንን አወቅን ማለት ነው። በዛ ውስጥ ሲኖር ደግሞ ለመጣንበት ለተፈጠርንበት ዓላማ ኖር ማለት ነው። ከዚህ በላይ ደስታ የሚሰጥ ነገር የለም። ከዚህ በላይ ውስጥን ሰላም የሚሰጥ ነገር የለም። ስለዚህ ነቢያትንም አጠቃላይ የላከው ይህንን ጉዳይ ሊያስተምሩ ነው ለህዝቦቻቸው የሰው ልጆች መንገድ ለቆ ሲወጡ የተወሰነው ስሜቱን ሲያመልክ የተወሰነው የሆነ ነገር ሲያመልክ የተወሰነው ድንጋይ ሲያመልክ የተወሰነው የተለያዩ ጣዖታትን ሲያመልክ ነቢያቶች ተላኩ ለምን ከነ ከዚህ ከተሳሳተ መንገድ አውጥቶ ሊመለክ የሚገባው የአምልኮ ባለቤት የሆነውን አላህን እንዲያመልክ ህዝቦች ሊያስተምሩ ላከ ማለት ነው ለዛ ነው አጠቃላይ ነቢያትን በሁሉም ህዝቦች ሊከለል

ከአላህ በቀር የሚመለከ አምላክ የለም። የሚመለከው አላህ ብቻ ነው። አምልኮም የሚሰጠው አላህ ብቻ ነው የሚለው መልእክት ማለት ነው። ከኑህ ጀምሮ እብራሂምን ጨምሮ ሙሴን ጨምሮ ኢየሱስ ኢሳን ጨምሮ እንዲሁም ሰለሞን፣ ዳዊት ሌሎችንም ስማቸው ያልተጠቀሱም ጭምር የተላኩ ነቢያት አስተምህሮታቸው አንድና አንድ ነው። ለነቢዩ መሐመድ የአላህ ሰላትና ሰላምታ በሳቸው ላይ ይሁንና ምልላቸው አለቁሯለ

ሊመለክ የሚገባው የአምልኮ ባለቤት የአምልኮ ስልጣን ያለው እሱ ብቻ ነው፣ ሌላን ነገር አታምልኩ የሚልን መልእክት ሲያስተላልፉ እንደነበረ አላህ ጌታችን በላቀው ቃሉ ይናገራል ማለት ነው። ስለዚህ የነቢያቶቹን መንገድ እንወቅ የነቢያቶቹን መንገድ ወደ ነቢያቶች መንገድ እንመለስ። ነቢያቶች ሲያስተምሩት የነበረውን አምላክ እናምልክ። ነቢያቶች የነበሩበት የሞቱበት ለህዝባቸው ያስተማሩበት የለፉበት የሆነውን ብቸኛው ዲን አልኢስላም እስላም የሚባለውን መንገድ ጎዳና እንግባ። ብቸኛ አማራጭ የሌለው መዳኛ ከጀሃነም ከኢሳት ከሲኦል መዳኛ ይሄ ብቻ መንገድ ነው።